መጽሐፈ ሲራክ ምዕራፍ 32 ህጉን የሚጠብቅ ሰው መባ ያገባል። ትእዛዙን የሚሰማ ሰው ደህንነቱ ሊደረግለት መስዋዕት ይሰዋል። ስንዴ የሚያገባ ሰው ዋጋውን ይመልሳል። ምጽዋት የመጸወተ ሰው የምስጋና መስዋዕትን ሰዋ። የእግዚአብሔር ፈቃዱ ኃጢአት እንዳትሰራ ነው። ከበደልም ትርቅ ዘንድ ፈቃዱ ነው። ወደ እግዚአብሔር ማደሪያ ቤተ ክርስቲያን ባድሆን አትግባ። ይህን ሁሉ ስለ ትእዛዙ አድርግ። የደግ ሰው መስዋዕት እግዚአብሔርን ደስ ያሰኘዋል፣ መዓዛውም ወደ እግዚአብሔር ይደርሳል። የደግ ሰው መስዋዕት የከበረ ነው፣ ስም አጠራሩም ሁሉ አይዘነጋበትም። ፊትህን ደስ እያለህ እግዚአብሔርን አመስግነው። ከመጀመሪያ አዝመራህም አስራት ማግባትን አትተው። የሰጠህን ገንዘብ ሁሉ ፊትህን ደስ እያለህ ስጠው። ደስ እያለህም ያዝመራህን አስራት አግባ። እንደ ክብሩ ብዛት መጠን ለእግዚአብሔር መባህን አግባ። በእጅህ ካገኘው ገንዘብም ፊትህን ደስ እያለው አግባለት፣ እግዚአብሔር ዋጋህን ይመልስልሃልና ሰባት ጥፍም አድርጎ ይሰጠሃልና፣ ፊትህን ደስ እያለህ አግባለት። አይቀበልህምና ማማለጃን አታግባብለት። እግዚአብሔር የእውነት ዳኛ ነውና ፊትን አይቶም አያደላምና የበደልን መስዋዕት የሚቀበል አይምሰልህ። ድሃውንም ስለ ችጋሩ ችጋሩ ከባለጸጋው አይለየውም። የተበደለ ሰውንም ጩኸት ይሰማል። እናት አባት የሞቱበት ልጅ ልመናን ቸል አይልም። ባልቴት ሴትንም ያስለቀሳት ሰው ቢኖር እንባንም በፊቷ ላይ ብታወርድ እንደዚሁ ባስለቀሳት ሰው ላይ እንባ ይወርዳል። በእውነት የሚያገለግለውን ሰው ልመናውን ይቀበለዋል። ልመናውም ወደ እግዚአብሔር ትደርሳለች። የድሃውን ልመና ወደ እግዚአብሔር ትደርሳለች። ወደ እሱ እስክትደርስ ደርስ አትመለስም። እግዚአብሔርም እስኪያዝ ድረስ ደርስ አትመለስም። ለደጋግ ሰዎች ይፈርድላቸዋል። ጠላቶቻቸውንም ተበቅሎ ያጠፋላቸዋል። የጠላታቸውንም ስልጣን እስኪያጠፋ ድረስ ስለነሳቸው ፈጽሞ ችላ አይልም። አሕዛብን ተበቅሎ ያጠፋቸዋል፣ በደለኞችንም ሁሉ ያጠፋቸዋል፣ የኀጢአተኞችንም ስልጣን ያጠፋታል። ለሰው ሁሉ እንደ ሥራ ዋጋውን ይከፍለዋል። የወገኖቹንም በቀል ይመልሳልና በቸርነቱም ደስ ያሰኛቸዋልና ስለ ሰዎችም ሁሉ እንደ ስራቸው እንደ ስራቸው ፍዳቸውን ይከፍላቸዋል። ዝናም የያዘ ደመና በበረሃ ደስ የሚያሰኝ በመከራው ጊዜ ይቅርታን የሚያገኝ ሰው የተደነቀ ነው።